እነዚህ ሦስት ስፍራ ያሉትን ንግራችኋለሁ። አንደኛው ወይራ አካባቢ ላይ ነው የሚገኘው። አንደኛው ደግሞ ቤቴል ነው። አንደኛው ኮተቤ አካባቢ ነው። ኮተቤ የሚገኘው ሰባ አምስት ካሬ ስፋት ያለው ነው። ባዶ ቦታ ነው። በጣም ቆንጆ የሚባል ዋጋ አለው። ቤቴል አካባቢ መቶ ሀያ ካሬ ነው። ላዩ ላይ ቪላ ቤት ላዩ ላይ አለበት። በደንብ ታስተካክሉት፣ ምርጥ ቪላ መሆን የሚችል ነው ቢጫ ፎቅ ጀርባ ላይ የሚገኝ ነው። ዋጋውንም ነግራቸው አለው። ሶስተኛው ወይራ አካባቢ ላይ የሚገኝ ነው፣ ከቤተ ክርስቲያን አጠገብ ነው። ሁለት መቶ አርባ ካሬ ስፋት ያለው ነው፣ በካርታ በይዞታ ግን ሶስት መቶ አምስት ካሬ ነው። ዲጂታል ካርታ ነው ያላቸው የምንነግራችሁ በጠቅላላ የህጋዊ ኢሹ ዜሮ ምንም አይነት ኢሹ የሌለባቸውን ነው ለእናንተ አሳልፈን የምንነግራችሁ። ስለዚህ ከኮተቤ እንጀምራለን። ሰባ አምስት ካሬ ስፋት ያለውን የኔ ላድርገው ብላችሁ ካሰባችሁ የራሳችሁ ስታረጉት ልታረጉት የሚችሉበት ዋጋ አራት ነጥብ አምስት ሚሊዮን ብር ነው። በዚህ ድርድር የለውም የኮተቤው አራት ነጥብ አምስት ካርታ አለው የልማት ተነሽ የሚሸጠው ነው። ሌላኛው ወይራ አካባቢ 240 ካሬ ስፋት ያለውን የኔ ላድርገው ብላችሁ ካሰባችሁ ዲጂታል ነው ሶስት መቶ አምስት ካሬ ደግሞ በይዞታ ታጥሮ በግቢ ውስጥ ያለ ሶስት መቶ አምስት ካሬ በይዞታ አለ። ይህንንም የራሴ ላድርገው ብላችሁ ካሰባችሁ 10 ሚሊዮን ብር ድርድር ያለው ዋጋ የራሳችሁ ልታረጉ ትችላላችሁ። ከዛ ባሻገር ቤቴል ላይ የሚገኝ ነው። 120 ካሬ ነው፣ ቆንጆ ነው። የራሴ ላድርገው ብላችሁ ካሰባችሁ ቢጫ ፎቅ አካባቢ ላይ ነው። ጀርባው ላይ ግሪኔር ያለ ከግሪኔሪ ፊት ለፊት በጣም ምርጥ ስፍራ ላይ የሚገኝ ነው። ይህንን ደግሞ የኔ ላርገው ብላችሁ ካሰባችሁ 195 ሚሊዮን ብር። እነዚህን ምርጥ ቤቶች የራሴ ላርግ ብላችሁ ካሰባችሁ 944 36 59 59። በሌላ እስካገኛችሁ ይኸው ነበረ። መልካም ሁሉ ተመኘው።